ይች ሌላስ፣ በምግብ በልብስ የገባ ስራ ያለ፣ ሆድ ላይ የሰራ ስራ ያለ፣ በጨጓራ በምግብ የገባ አለ። ሆዳ ውስጥ ስራ ይሰርታል ወይ? ነፍሳት አትፈጥርሃል ተፈጥሯል። ምንድን ነው የሰራው ሆዳ ውስጥ እባብ እባብ አለ። እግዚአብሔር ገጽ እሺ፣ ከምግብ ጋር ነው፣ ከሚበላ ጋር ነው፣ ከሚጠጣ ጋር ነው። ያበሏት በምግብ ነው ያበሏት። ምንድን ነው ያበሏት? ስጋ ሰርተው በስጋ አበሏት። የቷ ሴትዮ? አሃ የባል ዘመድ አሃ እስከዚህ ድረስ ጥላቻው የዘለቀ ነው። የሚገርም ነው። ስንት ስንት ስንት አመት ሆነ? የሰው ጥላቱ ቤተሰቡ ነው አለ። እሺ ስንት አመት ሆነ ከገባ? በምግብ የገባ እ አስር አመት ሙሉ። እሺ እባቡ ስንት ነው? ስንት እባብ ነው እንትን ያልከው ወደ ውስጥ ያለው ስንት እባብ ነው? አንድ እባብ ነው። ትልቅ ነው። እሺ፣ ሌላውስ ምን አለ? አንቺ ጸሎት ስታደርጊ እሱ መሳደብ ይጀምራል። ከባድ ነው። ስመ ክርስትና ሽማን ነው እንግዲህ ትልቅ ስም ነው ያሽው አጋስታ ዓለም ቅዱስ ስላሴ እርኩሳ መናፍስን ጸዋጋና አጋንንትን ድግምትና መተትን አስማትና ሟርትን ያፈርሱልን። እርኩስ መንፈስ ድግምት መተት አይነት ላይ የዛር መንፈስ ዛር አጋንንት ዛር ቡዳ ዛር ውቃቢ የደፍተራ መተት ዛር ዛር ውላጅ ዛራ አጋንንት በስላሴ ስም በስላሴ ስልጣን ታዘዝ። አንተ እርኩስ መንፈሳ አጋንንት አድፍጠህ ያለ ምንድን ነህ? ምንድን ነህ? በስላሴ ስም በስላሴ ስልጣን አንተ እርኩስ መንፈስ አጋንንት ድግምት መተት አይነት ጥላ የዛር መንፈስ ዛር አጋንን ዛር ቡዳ ዛር ውቃቢ የሰላቢ መተት የድል መተት ምንድን ነህ? ምንድን ነህ? ዛር አይነት ጥላ ከእናት ነው ከአባት ነው የመጣኸው? ከእናት ነው የመጣኸው? አብረህ ተጸንሰ በተጸነሰች ጊዜ ነው አብረህ ነው የተጸነስከው። ከፅንስ ጀምረው የተቆራኘሀት ምን ምን አደረካት? እስካሁን በህይወቷ እ አሰቃየሀት ምንድን ነው ፍላጎትህ? ለምንድን ነው የምታሰቃያት ልጅቷን? እህ ከዛ ጥቅምህ ምንድን ነው? ትርፍህ ምንድን ነው? አንተ የእሷ ህይወት የእሷ ትዳር ሲበተን ሲበጠበጥ የአንተ ደስታ ይሄ ነው። ሰው ሲበጠበጥ ነው ያንተ ግብር፣ ያንተ ደስታ፣ ያንተ ድልህ እሱ ነው። እና ስንት አመት ሆነ ከተቆራኝሃት? በትዳሯ ውስጥ ምንድን ነው ያመጣህባት ተጽዕኖ? መተትስ ባህል በሴት ነው፣ በወንድ ነው ያስገባው? ጓደኛ ነች። የእሷ ነች? የባሏ ቤተሰብ ነች? ምን ፈልጋ ነው እንዲለያዩ? ምንድን ነው ትርፉ ከቢለያዩ ለእሷ? የቅናት መንፈስ። ሌላስ ምን አለ? ሌላ በስላሴ ስም አንድ እንዳቷሽ በሜካፕ በዊግ በኮስሞቲክስ በሜካፕ የገባ የስድስት ስልሳ ስድስት መንፈስ ሉሲፈር አለህ። በሱሪ በአይንና በፀጉር ገብተሃል፣ ቡዳነህ እሺ፣ ስንት ዓመት ነው? ሁለታችሁም በተመሳሳይ አመት ነው የገባችሁት? ነው አንድ ሰው ነው የበላት? የቡዳው አንድ ሰው ነው ወይስ የተለያዩ የተለያየ ሰው ነው? የተለያየ ቡዳ ነው። እና ስንት ስንት አመታችሁ ነው? በፀጉሯ አስራ አምስት አመት። እሺ ባይኗስ በኩል ገብታል። ኮስሞቲክስ ሰዓት ያወረድብህ የቡዳ መንፈስ እሺ ማይ ፀላ እየተቀመጥክ ማይ ፀላ እየተቀመጥክ ምን አይነጥላ ማይ ፀላ እየተቀመጥክ አይነጥላ አይነጥላ ዛር አይነጥላ ነህ ዛር ቡዳ ነ ዛር ጋር እንትን እ ምንድነ ዛር አይነጥላ ዛር አይነጥላ ኪት የመጣ ነ ዛር አይነጥላ እናት ነው የመጣኸው። የሚገርም ነው፣ ለአንድ ሰው ለአንድ ነፍስ ይሄ ሁሉ እርብርብ። እሺ እና ቪዲዮውን እንግዲህ በአንድ ቀን ቪዲዮ አይተህ ነው የተጨነከው። ተጨነከው አይደል? ቪዲዮውን ስታይ እ አምደው ቅዱስ ሚካኤል ሲጠራ ተጨነቅክ ገና ትታረዳለህ ሳት ያወርድብህ ሳታስበው ታስበው ተበላ ተያዝክ እ እሺ ወደ ልጅ የተላለፍክ አለህ ወደ ልጅ እንትን ያለህ የተዋረስክ ዛር አለህ ልጅ ወልዳለች ልጅቷ እ ስንት ልጅ አላት? ሶስት ልጅ አላት። ሶስቱም ላይ ተዋርሳል፣ ተላልፋል እ ሁለቱ ላይ ምን ምንድን ነው ያለው? የተላለፍከው ዛር ቡዳ ዛር አይነ ጥላስ ሌላስ ረባ ብላ ሳባ አሁንሽ ሳብ ወደ ወደ ራሷ ሳብ። ቶለበል ዛር ቡዳ ዛራይ ነው ይጥላ ቶለበል፣ ከልጆቿ ላይ ሳብ። ቶለበል በስላሴ ስም፣ በስላሴ ስልጣን እርኩስ መንፈሳ ጋር እንት አምደው ቅዱስ ሚካኤል ሰዓት ያወረደበ። እሺ፣ በባሏስ ላይ ምንድን ነው ያለው? በባል ላይ ቶለበል። ባሏ ላይ ምንድን ነው ያለው? ባሏ ላይ የዝሙት መንፈስ የተላከ ነው። በፊልም የገባ ነው። በፊልም የገባ ነው። ሌላስ? ሌላስ? ዛር አይነጥላ ነህ? ዛር ቡዳ ነህ? ዛር አጋንንት ነህ ወይስ ዛር መተት ነህ? እ ዛር አጋንንት አለህ። እሺ ቤተ ክርስቲያን እንዳይሄድ እንዳይጸልይ ታደርገዋለህ። አሁን ባለበት ሁናችሁ ግንባሩ ላይ ታሰሩ። እስከምትሸኙ ድረስ ግንባር ላይ ታሰሩ። ቶሎ በል ልጅቷ ላይ ያለው ስንት ነው? ከነ ሰራዊቱ ስንት ነህ እ እ ከነ ጭፍራ ስንት ነህ? ከነ ጭፍራ ስንት ነ? ፈረባ ብላ ስንት ነ እ በቅዱስ ሚካኤል ስም አንተ እርኩስ መንፈስ፣ በቅዱስ ሚካኤል ስም ወራዳዳልን ለድሮስ በቅዱስ ሚካኤል ስም ስንት ነ? ከነ ጭፍራ አራት መቶ ሰማኒያ ዘጠኝ ቶሎ በል፣ አሁን ግንባር ላይ ታሰሩ ሁላችሁም። ሰራዊትን ጭፍራን ሰብስበህ ግንባር ላይ በስላሴ ስም በስላሴ ስልጣን ዶላር ታምላክ በድንግል ማርያም ስም በኪዳነ ምሕረት ስም ቶለበል አምደው ቅዱስ ሚካኤል እሳት ያወረድብህ ሞሽራው ቅዱስ ገብርኤል በሳት ሰይፍ በሳት አለንጋይ ቀጥቅጥህ ይጨፍጭፍህ ቶለበል፣ ጋሁን ግንባር ላይ ከማይፀን ውጣ፣ ቶለበል አምስት አምስት ሊትር ጸበል እየጠጣህ እባቡን ታወጣለህ። ቶሎ በላንተ ርኩስ መንፈሳ ጋር ነን። አሁን እንዴት ነው ልታወጣው የምትችለው? እንዴት አድርገህ ነው የምታወጣው? ተናገር እኮ እ እንዴት ነው ቆራርጠህ ነው? እሺ በ በማስመለስ ነው ወይስ በማስመለስ ማየት እፈልጋለሁ። በቪዲዮ ቃል ነው ቃል ነው፣ ውሸት የለም። አጋይስት ዓለም ቅዱስ ስላሴ ይፍረዱብህ በላ። አጋይስት ዓለም ቅዱስ ስላሴ ይፍረዱብህ በላ። እስከመቼ ድረስ ታወጣለህ? እስከ መቼ ታወጣለህ? አንተ እርኩስ መንፈስ፣ እባቡን እስከ መቼ ድረስ ታወጣለህ? እስከ መቼ አለበለዚያ እኔ ነው መቼ ማለት ነው? ግንቦት አስራ ዘጠኝ እሺ፣ ግንቦት አስራ ዘጠኝ ታወጣለህ። እስከዛ ድረስ ሙልጭ አድርገ ታወጣለህ። በቪዲዮ በቪዲዮ ማየት እፈልጋለሁኝ። በቪዲዮ ማየት ስለምፈልግ እያንዳንዷን ነገር እያንዳንዷን ማየት እፈልጋለሁኝ። አንድ ባንድ፣ 489 ጭፍራህን ሰብስበህ ከዛ በኋላ ትሸኛለህ። እድሏን ትመልሳለህ። እድል ወስደሃል አይደል? መተት፣ የእድል መተት፣ የእድል መተት ምን አባት አጓራለህ? የእድል መተት፣ የሚስጥር መተት ለምን አባና ያደፈጥከው የሚስጥር መተት የሚስጥር መተት ምን አድርግ ተብለ ነው ምን አድርግ ተብለን፣ ቆሻሻ ምን አባ ሚኒስጥር ደግሞ የምን አባ ሚኒስጥር ነው? ቶሎ በል አሁን ተነገር። ቶሎ በል፣ ቶሎ በል አሁን ጊዜ የለኝም። ቶሎ በል፣ የሚስጥር መተት በቅዱስ ሚካኤል በቅዱስ ገብርኤል ስም በመድኃኒት ዓለም በኢየሱስ ክርስቶስ ስም በተወጋው ጎኑ በፈሰሰው ደግሞ በአማኑኤል ስሙ በአጽረ መስቀሉ ሰዓት ያውረድብን። የመስቀሉ ኃይል ደምሰሰ ወላርታ አምላክ ድንግል ማርያም ኪዳነ ምሕረት ቃል ኪዳኗ እሳት ያወርድብህ እሳት የሆነብህ ስም አጠራራው ያጥፋ ያቅልጥ ያንዴ የሚስጥር መተት ምን አድርግ ተብለ ነው የሚስጥር መተት ጥላዋጊ የሞት መንፈስ እሳት ያወርድብህ ቶሎ በላውን ታሰር ቶሎ በል ቶሎ በል ቶሎ በል። ሰዓት ያወረድብህ፣ ቅዱስ አማኑኤል ይፍረድብህ። አንተ ቆሻሻ፣ ቅዱስ ሚካኤል የጣለህ ያዋረደህ ሰዓት ይሁንብህ። ቶሎ በል አሁን ታሰር። መድኃኔ ዓለም ኢየሱስ ክርስቶስ ይፍረድብህ። በላ መድኃኒዓለም ኢየሱስ ክርስቶስ ይፍረድብኝ ይበል በል። የመስቀሉ ያህል ደም ስሰኝ ያቃጥለኝ። የመስቀሉ ይፍረድብኝ ያቃጥለኝ። ታስሬያለሁ። የቅዱሳን፣ የጻድቃን፣ የሰማዕታት፣ የነቢያት የሐዋርያት ቃል ኪዳናቸው ይፍረድብኝ። ያንደደኝ፣ አቅልጠኝ። ታስሬያለሁ። ቃል ኪዳናቸው የሰራኝ፣ እድሏን እመልሳለሁ፣ ስራዬን አቆማለሁ። እሳት ያወረድብህ ቅዱስ አማኑኤል ይፍረድብህ። የጻድቃኒን ሰማታት ስማጠራራቸው ያጥፋህ፣ ያቅልጥህ፣ ያንድድህ። እየሰገርክ እየተቀጠቀጥክ በቀን ሶስት ሶስት መቶ ስግደት ራስ ሆነ እየሰገርክ ራስ ሆነ እየሰገዳችሁ ሶስት ሶስት መቶ ስግደት ሶስት ሶስት መቶ ስግደት እባቡን ታወጣለህ። ይሄን ስጨርስ ትሸኛለህ። በሀያ አንድ ትሸኛለህ መቻልኩህ በሀያ አንድ ትሸኛለ። በስላሴ ስም በስላሴ ስልጣን በመስቀሉ ኃይል የታሰር ክሁን የመስቀሉ ኃይል ይሰርህ የመስቀሉ ኃይል ደምስስህ ያቅልጥህ፣ የአንድድህ፣ ያጥፋህ ስም አጠራርህን ሁሉ ያጥፋው። መድኃኒዓለም ኢየሱስ ክርስቶስ ይፍረድብህ። ቶሎ በል አሁን፣ አእምሮዋን ልቦና መልስ። ቶሎ በል ቶሎ በል መልስ። ምንድነህ? በስላሴ ስም ምንድነህ? ቅዱስ ሚካኤል ይዙሃል። አመደው። ቅዱስ ሚካኤል ይዙሃል። እሳት ያውረድብህ። የእሳት አለንጋ፣ የእሳት መዶሻ፣ የእሳት አዎ ታሪክ ቀጥቀጥ እሳት ያወረደበት አቡነ ገብረ መንፈስ ቅዱስ በመብረቃቸው፣ አቡነ ተክለ ሃይማኖት በመቁጠሪያቸው ያቃጥሉ ያቃጥሉ ያደዱ ምንድነ? እ እድል ወስደሃል? ዘመድ ዘመድ ናችሁ ወይስ ጎረቤት ናችሁ? ሴት ነሽ ወይስ ወንድ ነህ? ሰራተኛ የነበራችሁ ሰራተኛ፣ የባል እህት። እሺ እሺ እ አክስት የልጅቷ አክስት። እሺ የእሱ የባሏ የእሷ አክስት። እንደገና ደግሞ የባል እህት። እሺ እሺ ባዶ ባዶ ባዶ ባዶ ባዶ ማድረግ ነው። ቅዳችን ባዶ አድርገናቸዋል። እሱም ታሟን ይሞታል። አባቱና አጥንቱን ነው የምናስቀርበው። ገና እሷ እንድታለቅስ እንድታርሳ ማየት ደስ ይለናል። ልጅቷን ልጇን የገደላችሁባት እናንተ ናችሁ ያነ ሽቦ አርገን ያስቀመጥና ስራ ቦታ እንዳትመጣ ብለን የራሷን ዛር ቦታ ነበረ። እሺ። ሰውናችን ብላ ምንድን ነው ውሽት አፈራባ ብላ የተገበረልህ ወደ እነሱ ስትላክ የፍየል ደም የፍየል ደም። እሺ፣ ጥቁር ፍየል ታርዶ የፍየል ደም ተገብሮልናል። እሺ አመድ ምን አመድ? አድርጋቸው ተብሎ በአመድ የተሰራ ነው። አመድ አድርጋቸው ተብሎ በአመድ አልኳትም ኳት። ይርጋ ለማ ማለት እኮ ይርጋ ለማ ቅድስት አርሴማ ቤታቸው ዘንባባይ ይዛ ትመጣለች። አሁን ግን ትሄዳለች፣ ትመጣለች፣ ትሄዳለች። ድሮ ግን ከቤታቸው አትወጣም። መልቃዋን ትጸልይ ነበር። ልጅቷ በጣም ነው የምትወዳት። በጣም በቃ ስለ ሷ ተአምሯን አውርታ አትገልጽም። አላይ በቃትም። በቃ አውርታ አውርታ አውርታ አውርታ ሁሉ ስእሷ ጋር ማሄድ የለም ይርጋ ለማ አርሴማ ከቤቷ አጠፋ እሰት ያውረደ። በስንት ጊዜያቸው ነው አሁን በየጊዜው የምትታደሱት? አዎ ዘንድሮ ማደሱ እሺ ስድስት ስልሳ ስድስት፣ ገብታል። በሜካፕ፣ በልብስ፣ በምግብ። የዛር መንፈስ፣ የዝሙት መንፈስ። እሺ እሱ እንኳን ተወን። እስኪኛ እሱም የተዳከመ ነው። አሁን አታይም? ጠልታለች። ሻደ አምላኳ ነው። ስጋው ደሙ ነው። ፈልገው አምላኳ ነው። አምላኳ ነው። ሰው ሽንቶ ምንድን ነው? እያደረክ ያለው ማሰቃየት፣ ምንድነው የሆንክበት? እሺ እሺ፣ ሳይነስ እናስብላለን። አእምሮውን ወስደናል። እድሉ ወስደናል። ሀብቱን ወስደናል። ገንዘቡን ባዶ ማድረግ በቃ ያ ጢባሩ ቡር ብሎ የሚያወራው የለ ባዶ አንገት ማስደፋት እሺ፣ ልጅቷስ፣ ህፃኗስ ላይ ምንድነው አሁን? ተላልፋቸዋል፣ ተዛምታቸዋል ወደ ህፃኗ። እሺ አይነ ጥላ ከእናት ነው ከአባት ነው? ዛር አይነ ጥላ ነ ዛራ ጋንንት ነ ዛር እሺ፣ ከዛሬ የመጣ ነው? ስንት ትውልድ መትሃል? ምኑ ተቆጥሮ? እሺ፣ በደፍተራን የተሰራው የተሰራኸው ክፉ ከነዛ ከለይታ ብቻ ንምትኖር ናት፣ እና እኛ ሳደገቻት ሌላ ሴት ናት። እሷ ራሱ ክፉ ናት አለባት፣ የእሷ የዝሙት መንፈት ይቺ ግን ክፉ ናት፣ በቃ ነው የምትለው። ጠንቋይ ቤት አንዳንዴ መሄድ ጥሩ ነው። ጠንቋይ ቤት እኮ አንዳንዴ መሄድ ጥሩ ነው አትሄድም? አሁን ቶሎ በል ተሰብሰብ፣ ከባሏም ላይ ተነስ። ወደ ነው የምትስበው? እሱ እንነጋገራለን። እሺ፣ ከህፃኗ ላይ ተነስ፣ የህፃኗን ሳብ ሳብ። አሁን እኔ የተረገምኩ ከሆንኩኝ አንተ ምን ልትባል ነው? እሳት ያወረድብህ፣ ቅዱስ አማኑኤል ይፈረድብህ። የጻድቃን፣ የሰማዕታት፣ የነቢያት፣ የሐዋርያት ቃል ኪዳናቸው ጸሎታቸው፣ ስግደታቸው፣ ንባቸው እሳት የሆነብህ አምደው ቅዱስ ሚካኤል እሳት ያወረድብህ። በሳት ሰይፍ፣ በሳት አለንጋ፣ በሳት መዶሻ፣ በሳት አውታር ይቀጥቅጥ። እሳት ያወረድብህ በመስቀሉ ኃይል። የመስቀሉ ኃይል ይደምስስ፣ ያቃጥለ። ቶሎ በል አሁን እ ምን እሳት ያወረደብህ ቅዱስ አማኑኤል ይፈረድብህ። እሳት ያወረደብህ ከነ ሰራዊትህ ስንት ነህ? ስንት ነህ? ከነ ሰራዊት አጠቃላይ አርባ ስምንት ከነ ሰራዊትህ ሌላ የተደበቀ ምስጢር ማጸላይ ተቀመጥ ካለህ ማይ ጸላይ ዛር ቡዳ ዛር አይነ ጥላስ፣ እሳት ያወረደብህ ቅዱስ አማኑኤል ይፍረድብህ፣ የመስቀሉ ኃይል ይደምሰስህ ያቃጥለህ። ቶለበል፣ አሁን ግንባር ላይ ታሰር። ቶለበል፣ ውጣ፣ አዚም እንዳትጸልይ እንዳትሰግድ ያደረግህ እርኩስ መንፈስ፣ የአዚም መንፈስ ቶሎ በል አሁን፣ ግንባር ላይ ግንባር ላይ ታሰር፣ ቶሎ በላ፣ ቶሎ በል፣ ቶሎ በል ሻውን፣ ቶሎ በል ግንባር ላይ ሰዓት ያወረደብን ሰማቱ ቅዱስ ጊዮርጊስ በፈረሱ የረጋግጠ ሰማቷ ቅድስት አርሴማ በዘንባባ ተቆራርጣ መድኃኒተ ዓለም ኢየሱስ ክርስቶስ በተወጋ ጎኖ በፈሰሰው ደሞ በአማኑኤል ስሙ ባጾረ መስቀሉ ሰዓት ያውረድብህ። ወላዲተ አምላክ ድንግል ማርያም ኪዳነ ምሕረት ቃል ኪዳኗ ስም አጠራሯ ያጥፋህ፣ ያቅልጥህ፣ ያንድድህ። ሰዓት ይሁንብህ። የሰማኸው ቃል ሰዓት ይሁንብህ። ካሁን ሰዓት፣ ካሁን ጊዜ፣ ካሁን ደቂቃ ጀምረህ እድል መልስ። ቶሎ በል፣ እስከምትሸኝ ድረስ እስከምትሸኝ፣ ሚስጥርህን እስከምታወጣ ድረስ ቶሎ በል። ግንባር ላይ ታሰር። በስላሴ ስም በስላሴ ስልጣን ቶሎ በል። ከልጇ ላይ ሳብ ያለኝ ሰዓት ያወረደበት ቅዱስ አማኑኤል ይፈረደበት። የጻርቃን የሰማዕታት የነቢያት የአዋርያት ቃል ኪዳናቸው ይሰርህ። ቅዱስ አማኑኤል ይሰርህ አንተ ጠማማ